ጉል ነው፣ ዛሬ መጥተዋል። ብሩኬ ታውቃላችሁ ሁላችሁም፣ እንዳትጨነቁ መልእክቴ ከዚህ ይጀምራል ማለት ነው። እና ፊቱ ላይ ይናገራል። ምንም የሚያስጨንቅ ነገር የለም። ፕራንክ እየሰሩ ነው ማለት ስራ እየሰሩ ነው። ስለዚህ ነገ ደግሞ ሴትም ልትመጣ ትችላለች። የሚያስጨንቃቸው ምንም ነገር የለም። እውነት ነው የሚላችሁ። ብዙ ሰዎች እያለቀሱ ምናምን ያላችሁ ስላላችሁ ማለት ነው። አንድ ነገር እንዳትጨነቁ ስራ እየተሰራ ነው እንጂ ምንም አዲስ ነገር የለም። እኔ እንደተረዳሁት ማለት ነው። ስለዚህ አትጨነቁ። ብሩክና ሃይሚ መቼም ቢሆን አይለያዩም። ታውቃላችሁ የማይለያዩ ሰዎች ናቸው። እንደዚህ ስላችሁ አካበሽ እንዳትሉኝ። እነሱ ብዙ ነገር አብረው አሳልፈዋል። እውነቴን ነው የምላችሁ። እና ስራ እየተሰራ ነው እንጂ ምንም አዲስ ነገር የለም። እውነቴን ነው የምላችሁ። እና ቤተሰብ ምንም ነገር ሀሳብ እንዳይገባችሁ ስራ እየተሰራ ነው። ሀይሚም ተናዳለች፣ እሷም ፊቷ ላይ ይታያል። ብሩክ መልትች ያለሽ መለያችን በር መክፈትች ያለሽ በቃ ከባድ ነገር አለ ማለት ነው። ግን አሁን ነገ ሴትም ልትመጣ ትችላለች። ነገ ሴት ልትመጣ ትችላለች፣ ለስራ ማሳመራ ማለት ነው። ስለዚህ እናንተ ምንም ነገር አታስቡ ለማለት እፈልጋለሁ። ሰላም ውድ እየተቀበራችሁና የተወደዳችሁ ውድ ውድ የሆናችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ የታችሁ፣ በጣም ደህና ነኝ። ዛሬ ደግሞ ስለ ብሩክና ሃይሚ አዲስ መረጃ ይዤላችሁ መጥቻለሁ። ታውቃላችሁ፣ ቪዲዮ ተለቋል። ከሴት ጋር ተላልሰዋል፣ ነው ጥያቄ ማለት ነውና ሃይሚ ትላንትና ይፋ አድርጋለች። ከሴት ጋ ነው ያለች። ከባር ከባድ ነው። ብቻ ግን ቀለል አድርጋችሁ ማየት ትችላላችሁ። ስራ ነው። ቻናል የከፈቱት ለስራ ነው። ብዙ ሰዎች ብሩክን ትሰድባላችሁ፣ ሃይሚን ትሰድባላችሁ። ሁለቱም እንዳትሳደቡ። ምክንያቱም ስራ ካልተሰራ በምን ሊያርጎ ነው? እነኝ ልጆች ምን ይስሩ? እኛም ፕራንክ እያደረገው ነው። ፎጼም አለበት። የብሩኬ ወንድም ማለበት ገና ይቀጥላል እስከ አንድ ሳምንትም ሊቆይ ይችላል እንደ ግምት ማለት ነው አውቄ ሳይሆን እንደ ግምት ምክንያቱም ስራ የተሰራ ነው ያስታውቃል እኮ ቤተሰብ ግን እኔ መልእክቴ ማስተላልፈው የብሩኬን እናት አባት የሃይሚን እናት አባት ብሩኬን እና ሃይሚ እንደፈለጋችሁ ርገጡ ሲደቡት ቤተሰቦች ጋር እንዳትዳረሱ መልእክቴን አስተላልፋለሁ በጣም አከብራቸኋለሁ ወዳቸኋለሁ አሳብ አስተያየታቸውን በኮሜንት ስር አሳውቁኝ ወዳቸኋለሁ